ሰላም ሰላም እንዴት ናችሁ የታሜ ቤተሰቦች? እንግዲህ ዛሬ እነኚህ የምታያቸው የታምራት ጓደኞች ናቸው። በጣም ብዙ ዓመት አብረው ነው ስራ መስራት ከጀመሩ ማለት ነው። ከአምስት ዓመት በላይ ሰርተዋል፣ እና አንድ ላይም ተከራይቶ ይኖሩ ነበረ። እና እኔ ጋ መጡ ሱቅ ድረስ ማለት ነው። ለምለንጋ መጡና ቡሩኬ ና አሉኝ። ከወጣው በኋላ ዛሬ ታምራትን ልናስደስተው እንፈልጋለን እና የምናስደስተው ደግሞ አንዳንድ ነገር ገዝተን ነው እሱን። ምክንያቱም ብዙ ነገር አርጎልናል። የቤት ክራይ በሌለን ሰዓት ከጎናችን ሆኖ ደግፎናል ያሉኝ አንድ ቃ ቀለም ሲጎለን ይገዛልናል፣ ቡሩሽ ሲያብ ስናጣ ይሰጠናል። እና አምስት አመት በሙሉ ተጋግዘን ነው ያለነው። ዛሬ ደግሞ ታምራት በከፋው ሰዓት እኛ ከጎኑ ልንሆን ግድ ይለናል ብለው እኔ ጋ መጥተው አስጠርተውኝ ነው እዚህ ጋር ቁጭ ብዬ ጓደኞቹ እንደምታዩቸው። ስለዚህ ችግር የለም እነሱ እሱን ማስደሰት ከሆነ እኔ ማለውበት። እኔ ማስደስታለሁ ችግር የለም ብያለሁ። እንግዲህ አቅማችንን የፈቀደው ነገር እንገዛለን ያሉኝ። ተጠይቃቸው ማለት ነው። በእኛ አቅም ያ በእኛ አቅም ምን ማለት አይሰብራዝ እናደርገው ነው እንታም ማለት ነው። ኦኬ ምን መንገስታችሁ? የተለያዩ ነገሮች አስቤዛዎች የቤት ምናምን ገዝተን ልንሰጠው ነው፣ ለታምራታችን ልንሰጠው ነው። አሁን ይኸው ማለት ነው። አሁን ሰፕራይዝ ልናደርገው። አንተስ ምን ለመስጠት አስበው? እኔ ለታሜ መስጠት ያሰብኩት ነገር ያው ትንሽ ምናምን ጎጆ መውጫ ትንሽ ምናምን የሆነ አቅመ ደካማ ነው፣ ትንሽ የጎደለው ነገር ምናምን ስላለ የሆነ ትንሽ በቃ ምናምን እራሱን የሚያረጋጋበት ትንሽ ምናምን የሆነ ነገር በአቅሜ ትንሽዬ ምናምን ሁለት ወር ይሁን አንድ ወር ይሁን የቆጠብኩት፣ ለታሜ ብዬ የቆጠብኩት እራስ ይቻላለኝ ያው ለታሜ ማድረግ ለት እኔ ትንሽዬ ምናምን በቃ የቤት ኪራይ በአቅሜ የሁለት ወር ይሁን የሦስት ወር ይሁን እከፍላታለሁ ብዬ አስቤያለሁ። በለው በለው በለው። ዛሬ ታምራት አንበሸበሹት ጓደኞቹ። ማርያምን፣ እቁብ ወጥቶልሃል እንዴ አንተ? ቆይ የሦስት ወር ምናምን? አዎ እቁብ ምናምን ደርሶኝ ነበር። እድለኛ ነው። በዚህ አጋጣሚ እቁብ ወጥቶልህ ነው? አዎ እቁብ ምናምን ደርሶኝ ነው። ስን ደረሰ ያው እግዚአብሔር ይመስገን 35 ብር ደርሶኛል። እንግዲህ ያው 35 ብር ደርሶኛል። እሱ የሶስት ወር ቤት ኪራይ ሊችለው አስበዋል። ዛሬ እሱ ደግሞ አንዳንድ አስፔዛ ነው ምገዛለት ነው ያለኝ። እኔ ላደርግ ያልቻልኩትን አስቡት። ይሄ ሊስትሮ ሰርተው ያጠራቀሙትን ብር እቁቦቶለት ምናምን ነው ይሄን ነገር ያደረገው። አዎ ለታሜ እኔ ብሩን አሁን ከፈለጋችሁ አሁንም ብሰጣችሁ ደስ ይለኛል። ያው አመቻችቼለታለሁ። እሱ ይምጣና ፊትለፊት ብናደርግለት ነው ብታደርጉለት ነው የሚሻለው። ገብቷቸዋል አይደለ እና ታምራት በጣም የሚገርም ጓደኞች ነው ያሉት። ማርያምን በጣም የሚለዩ ማለት ነው። እኔ አልጠብቃችሁም ሊስትሮ ሰርተ አንተ የሶስቶሬ ቤክራ ይችላለሁ አንተ አስፔዛ ይችላለሁ። ትልቅ ጓደኞች ነው ያሉት። እንግዲህ አቅማቸውን በፈቀደው መልኩ ዛሬ ታምራትን ሊያስደስቱት ነው። ምክንያቱም ታምራት ሰሞኑ በጣም ከፍቶታል፣ በጣም ቸግሮት ነበረና መጥተው ሲያማክሩኝ በጣም ደስተኛ ነኝን ያልኳቸው፣ እኔ ምንም ችግር የለውም እናንተ ደስተኛ የሚያደርጋችሁ ከሆነ ብያቸው፣ እነሱም ደስተኛ ያደርገናል እናደርግለታለን ብለዋል። ስለዚህ ዞር ብለን ታምራትን እንደውልለታለን። እሱም የሚሰጠውን ብር እናያለን። እሱም ደግሞ የሚገዛለትን ነገር የተወሰነ ነገር አለ አብረን እንከታተላለን። ትለያላችሁ። ግን የታምራት ጓደኞች ብዙ ነገር እንወደዋለን በጣም ነው። እስቲ ምን አድርጎልሀል አንተ? እኔ ብዙ ገና ነገር አድርጎልኝ፣ ቀለም ገስቶልኛል ሲቸገረኝ፣ ድሮ ማለት ነው ብዙ ነገር አድርጎልኛል። ክሬም፣ የተለያዩ ብሩሾችም ሰጥቶኛል ማለት ነው። ድሮ ታምራትም ማለት ነው በጣም ነው ወደውንም። አንተስ ምን አድርጎልሀል? ያው ታሜ ከምንም በላይ ስለ ምግባር ያለው ልጅ ነው። በሀሳቡ ከምንም በላይ በቃ ለዚህ ደረጃ የሚያደረሰኝ እሱ ነው። ከምንም በላይ አይዞ በርታ፣ ምናም ብሎ እያጠናከረኝ ነበር። ያው ታሜም እንደዚህ ይሆናል ምናም ብዬ አላሰብኩኝም ነበር ታሜ ቢኖረኝ ከዚህ በላይ ባረገለት ደስ ይለኛል። እንግዲህ ምርጥ ጓደኞች ነው ያሉት። እግዚአብሔርን አቦ፣ ተመቻችሁኝ። እናቴን በጣም ትለያላችሁ ማለት ነው። ስለዚህ ለታምራት አንዳንድ ነገር ታደርጉለታላችሁ ነው አይደል? እሺ ተነሱ። አሁን ምን መሰላችሁ፣ እዚህ ጋር ዞር ብለን እንደውልለታለን። አንተም የምገዛለት ምገዛለት ነገር ካለ ትገዛዛለትና እዚህ ጋር ሲመጣ ሰርፕራይዝ ቢሆን አይሻልም? ኢንሻአላህ አይደለ? ደስ ይለኛል። ስለዚህ ኑ እዚች ዞር ብለን እንጠብቀውና እንደውልለት ኑ፣ በቃ እዚች ጋር ሆነን ሰርፕራይዝ እናደርገዋለን። አሪፍ ነው አይደለ? ቦታው ተመሽቶ በቃ የሆነ እዚህ ጋር አካባቢ ስለሆነ ያለ ነው እና እዚች ጋር እንግዲህ በጣም እጅግ ልዩ ናችሁ የታምራት ጓደኞች። እኔ በቃ እኔ እንጃ እንደዚህ አይነት ጓደኛ በኖረኝ ብዬ ተመኘው። አቦ ማርያምን ትለያላችሁ አንደኛ ናችሁ። አይለያችሁ። ስለዚህ ታምራትን እንጠብቀውና ሰርፕራይዝ ታደርጉታላችሁ ማለት ነው። አሁን ልደውልለት ወይስ? አስፔዛው ምናምን አንተ ትገዛለህ ነው? አንተም የሆነ ነገር ነው። ስለዚህ መጀመሪያ እቃው ይገዛ። እቃው ገዝተ በቃ ስለዚህ ወተን እንምጣ። ኑ ኑ ኑ፣ እዚች ጋር ያለ እንደዚህ ገዛ ብለን እንግዲህ ቤተሰቦች ይሄው እሱ የሆነ ስጦታ ነገር ገዝቶለት መጥቷል እሱ ደግሞ የሱፍ ስቶር ቤት ኪራይ ምናምን እከፍልለታለሁ ምናምን ብዬ አስቤ ነበር ያው ታሜ ከፍለለታለሁ ነው ስፖርት ከፍለለታ አው ከፍለለታለሁ አንተ ደሞ ምን ገዝተለት መጣ ያው ስጦታ ያልኩት የታሜ ሰርፕራይዝ ላደረገው ነው ያው ቤትም አለ ብለኛል ቤትም አስከ አስቀምጬለታለሁ ቤትም ማለት ነው ለታሜዬ አሁንም ያው ትንሽ የተወሰነ ይዤለት መጥቻለሁ ለታምራት ማለት ነው እሺ ስለዚህ አሁን ለታምራት ይደወልለታል። ደስተኛ ናችሁ? አይ እንም በማድረጋችሁ፣ ወደዚህ ካሜራ ቢያያችሁ ደስተኛ ናችሁ? ይሄን በማድረጋችሁ ምንም አልደበራችሁም። ስለዚህ እንደውልለታለን። ታሜ ጋ በእናንተ ቢደወል ደስ ይላል። የለው ታሜ፣ ወዬ፣ አንዴ ትመጣለህ ወደዚህ? የለው የለው፣ ታምረት ቡርኬ ነኝ። አንዴ ና፣ ስራ ቦታ ና፣ ተፈልገ ነው። አዎ፣ ና ና፣ እዚህ ጀርባ፣ ስራ ቦታችሁ ጀርባ ና፣ ተፈልገ ነው። እስቲ አንዳንድ ነገር ማለት የምትፈልጉት ነገር አለ። እስቲ ምን ይጠበቅባቸዋል ለወደፊቱ እናንተ ያው ለወደፊቱ የሚጠበቅብን ነገር እኛ ያሰብነው ነገር ማለት ነው። ለወደፊቱ ብዙ ነገር አለ። ያው መቼም የሰው ልጅ የማይደርስበት ቦታ የለም። ያው ፈጣሪ ያለ ነው። ማንኛውም ነገር የሚሆነው የሰው ልጅ ይሄንም ብሎ መቼም ያው እድገቱን መቼም የፈጣሪ በፈጣሪ ነው። ሁሉም በወርቅ ግን ማለት ነው። አንተ ሺህ አምስት ነው የሚከፍለው እኮ ታሜ፣ ሺህ አምስት ነው። አዎ ሺህ አምስት ነው። እሺ

ስራዘር እንዴት ነሽ? ታምቷ ሁሉ አማን ኢሳያ አለሻ። እነዚህ እቺ ገው ዛሬ ምን መሰለሽ? አንዴ ይኸውልሽ። ታሜ ምን አለ መሰለሽ? እነኚህ ውድ ጓደኞች ዛሬ ሰርፕራይዝ እናደርገው፣ ታሜን እናስደስተው። ባለፈው ተከፍተ ነበረ የቤት ኪራይም ደርሶ አንዳንድ ነገርም ከቦታ ስራ መነሳት አለ። ያ ነገር ስለተነሳ እንደ ትዝብት ጓደኞቼ ይዘውት ብዙ ጊዜ አብረን እኖረናል። አንድ ቤት ኖረናል። እሱ ደግሞ ስራ ያስጀመረኝ ታምራት ነው። ሊስትሮ ብሩሽ ሙሉ ነገር ሰጥቶ ነበር፣ ከዛ በፊት አለ። ስለዚህ አንተን ሊያስደስቱ አቅማቸው በፈቀደው ነገር እሱ ራሱን የቻለው ገዝቶልሃል። እሱም ደግሞ የሆነ ነገር ሊሸፍንልህ ቃል ገብቷል። ምን መሰለ ባለፈው በምን ጉዳይ ነበር እስቲ እንደዛ ተጨናንቀ ነበር? ኧረ እውነት ለመናገር ካሜራ ላይ ነበር። አዎ። ሰላም ለበል። ቤተሰብ ሰላም ሰላም፣ ጤና የተከበራችሁ የኛ ቤተሰቦች፣ ዛሬ እንግዲህ እነዚህ እሺ፣ ዛሬ እንግዲህ እነዚህ የምታውቋቸው ጓደኞች እኔ ኖርማን እሱ የቤት አስቤዛ ገዝቶልሃል ቤት ወስዶ አስቀምጧል፣ ግማሹን ማለት ነው። ስለዚህ ዛሬ የሆነ ነገር ገዝቶልህ መጥቷል። ይሄ ዝም ብሎ እዚህ ጋር የሆነ እንትን ይባል ለደስደስ ይባል ተብሎ ነው የገዛለ እና እቺም ቦርሳ ገዝቶልሃል። ይህን ሺ አምስት ነው የገዛለ። ለአንዳንድ ለልብስም ይሆናል ለሆነ ይዘው ስትወጣለ ምናምን ብሎ ነው የገዛለ። እንካ ያ ዜራ ራስህ አይደል እንዴ? ስጠው ስጠው እንግዲህ የውል ታሜ ልብ በል እነኚህ ልጆች ገንዘቡን ከታምጥተው ነው የገዙት። ልቦና ያቃል። ምን ሰርተው እንዳመጡ ይህም ጓደኛ ምን ብሏል መሰለ? አውራቸው እስቲ ቅድም ያልከው ታሜ እኔ እንደ ድንገት ምናምን ያው አንተ ስትቸገር ምናምን አይቼ ያው መቼም እንደ ድንገት ምናምን ይዛኔ እቁብ አልደረሰኝም ነበረ። እቁብ ደርሶኝ ያው በቃ ታሜ ባለኛ አቅም ከእሱም በላይ ባረግልህ ደስ ይለኝ ነበር፣ የሶስት ወር የቤት ኪራይ ከፍችል እያለ አለው። ምንም እንዳትከፋ፣ ባለኛ አቅም ነው። እሺ ጓደኛዬ ቅር እንዳይል፣ ኧረ ምንም የሚያሳስብ ነገር የለም። ኧረ ጣጣ የለውም። ታሜ እኔ ከምንም በላይ አሁንም ከዚህ በላይ አረግልሀ ለሁ ብዬ ከምንም በላይ አስባለሁ። አንተም የሚለው ነገር አያሳስብም ሊስትሮ ሰርተው ነው ይህንን ነገር የገዛለ። ይሄ ሌላም ሌላም ነገር ገዝቼ ላለው ቤት ነው ዘይት ምናምን ድንች፣ የተለያየ ነገር ገዝቼ ቤት አስቀምጫለሁ። ግማሹ ይሄ ግን መጀመሪያ አንተን እዚህ አግኝቼ ሰርፕራይዝ ለማድረግ ብቻ ነው። ይሄን እንግዲህ ቤተሰቦች እነኚህ ልጆች ማርያምን፣ ይሄ ሊስትሮ ሰርቶ ነው እዚች ጋር ይህንን ነገር የገዛው። ሌላም ነገር ገዝቶለታል ቤት በዛ ላይ ባግ፣ የምታምር ባግን የገዛለት። አባቴ ምርጥ ነሽ አንቺ፣ ምርጥዬ ነሽ። ታምራትም ምርጥ ጓደኞች አሉ። የምር ምርጥ ጓደኞች አሉ። የምር የሚበረታቱ በጣም ደስ የሚሉ ጓደኞች ነው ያሉ። ውድ ናቸው፣ ተንከባከባቸው። እንግዲህ የሶስት ወር የቤት ኪራይ ያስገባላለሁ ብሏል። አካውንት አለ። አካውንትን ብሰጠው ደስ ይለኛል። ቤተሰብ፣ በጣም ይቅርታ ትንሽ ስሜታዊ ስለሆንኩ። በርግጥ ይህ ቦርሳ ማለት ለጊዜ ውዳኔ

እሱ የቤት ክራይ መሸፈን ነው፣ በጣም እሱ የቤት አስቤዛ ማሟላት፣ ይህን ቦርሳ መግዛት። እውነት ለመናገር ቤቴ ይመጣሉ፣ ይህ ቦርሳ ቦርሳ እንደሌለኝ ያውቃሉ። በአስር ብር ፌስታን ነው ልብሶች ያሉት ማለት ነው። ሱራ እችን ጭንቀቴ ነው የተስ አድርገዋል። አንዴ የሆነ ነገር ነው ለአንተ በትልቁ የምከፍል ሰው ያደርገኝ። በጣም የምሬ ነው፣ ከልቤ ነው፣ በትልቁ የሚከፍል ሰው ያደርገኝ የአኑረኝና እናንተን ትልቅ ደረጃ ለማድረስ ፈጣሪ ያብቃኝ። አንተም የኔ አባት በጣም ነው ማመሰግነው፣ ተካ በጣም ነው ማመሰግነው። በእርግጥ ሊስትሮ በምንሰራበት ሰዓት ብዙ ነገር አሳልፈናል፣ ብዙ ነገር ሰርተናል። ኖርማን የምሬ ነው እኔ ከነሱ ትንሽ ቤተሰብ። እነዚህ ልጆች በጣም ነው የማመሰግነው፣ በጣም ነው ማመሰግነው፣ የኔ አባት በጣም በጣም እና ሰዎች እንትን እንዳይሉ ብር አስገቢለት፣ አካውንት ላይ ገብተሽ አራት ብር ነው አካውንትሽ፣ ንገር። አይ ቃል ነው፣ 4500 ብር ነው የሚመጣው በ5 የ3 ወር 4500 ብር ያስገባላል። ዕቁብ ደርሶኝ ነው ምናምን ያለው። ስለዚህ ስትሮ ሰርቶ እኮ 38 42 54 989 አራት ሺህ ብር ነው የምታስገባለት። እስኪ ስልክን አውጣ፣ ሚሴጅ እናያለን። አውጣ ስልክን ሚሴጅ እንግዲህ ቤተሰቦች ይሄው 4500 ብር አስገብቶለታል። ማርያም ጫንቆይ ነበር በጣም እና ሀገር ማለት ነው እናት በጣም ጨንቆኝ። ኧረ ምንም ማለት ከዚህም በላይ ይደረግልሀል ችግር የለውም። ያዢ ያዢ ያዢ ያዢ እና ሙዚሽን ጋር አጣርገሽ ያዢ። አራዳልች ማርያም ቤተሰብ በጣም ነው የምናመሰግነው። በጣም አመሰግናቸዋለሁ ወዳቸዋለሁ። እንግዲህ ይህንን ይመስላል። በጣም ትለያላችሁ፣ ይመቻችሁ። በጣም ነው ማመሰግናቸው።